አያምርም፣ ሲጨለፍ ራሱ ዶሮ ነው የሚመስለው። ሰላም ሰላም፣ እንዴት ናችሁ? ዛሬ ደግሞ የዱባ ቀዩ ጥቅሙን እየነገርኳችሁ ስለ ዱባ ጥቅሙን እያወራን እንግዲህ እጅግ በጣም ብዙ ንጥረ ነገሮችን የያዘ እና እጅግ በጣም ጠቃሚ የሆነ የምግብ አይነት ነው። በውስጡ ምን ምን ይዟል የሚለው ካሎሪ አለው፣ እፋት አለው ፋት፣ ፕሮቲን፣ ካርቦሃይድሬት፣ ፋይበር፣ ቫይታሚን ኤ፣ ቫይታሚን ሲ ያሉት የምግብ አይነት ነው። ፖታሽን፣ ኮፐር፣ ማግኒዚየም፣ ሪቦፍላቪን፣ ቫይታሚን ኤ፣ አይረን እነዚህ ሁሉ እያጠቃለለ የምግብ አይነት ነው ማለት ነው። እነዚህ ሁሉ ንጥረ ነገሮች ይዞ ለምን እንደማንወደው ባይገባኝም ለምሳሌ አሁን አንድ ሁለት መቶ አርባ አምስት ግራም ዱባ ብንጠቀም ምን ምን ጥቅም እናገኛለን የሚለውን እራሱ አሁን ምን እናገኛለን መሰላችሁ ካሎሪ አርባ አምስት አርባ ዘጠኝ ግራም አለው ንፋት ዜሮ ነጥብ ግራም አለው ዜሮ ነጥብ ሁለት ማለት ነው ፕሮቲን ሁለት ግራም አለው ካርቦሃይድሬት አስራ ሁለት ግራም ፋይበር ሶስት ግራም እንደዚህ እንደዚህ እያለ ንጥረ ነገሮችን የያዘ እጅግ በጣም ጠቃሚ የሆነ ንጥረ ነገር ነው። ተከታተሉኝ። ጥቅሞቹ ለምን ለምን እንደሚጠቅም እነዚህ ንጥረ ነገሮች ሰውነታችን ውስጥ ገብተው ምን አይነት ጥቅም ይሰጣሉ ለሰውነታችን የሚለውን ደግሞ እናያለን። እንኩርታችንና በርበራችን በደንብ ከተቆዳዳ በኋላ አጥበን ፈጥፈን ያስቀመጥነውን ዱባችንን እንጨምራለን ማለት ነው። ምን እያልኳችሁ ነበር? ዱባ እጅግ በጣም ጠቃሚ የሆነ የምግብ አይነት ነው። እነ ካሮቲን ቤታ ካሮቲን ሁሉ አለው። አንቲ ኦክሲዳንት ነው። በጣም እጅግ በጣም ዘርፈ ብዙ የሆነ ጥቅም አለው ማለት ነው። አብራችሁን ቆዩ፣ ተከታተሉ። ተመልሼ ስመጣ ደግሞ ምን ምን ለምን ምን አይነት ነገሮች ይጠቅማል ብለው እናያለን። እንግዲህ ዱባችን በዚህ መልክ እየተቆላላ እየበሰለ ነው ማለት ነው። ነጭ ሽንኩርታችን እንጨምራለን። አንዴ በውስጡ ምን ምን ኒውትረንት ወይም ንጥረ ነገሮችን እንደያዘ እደግምላችኋለሁ ማለት ነው። ካሎሪ አለው፣ ፋት አለው፣ እንደገና ደግሞ ፕሮቲን አለው፣ ካርቦሃይድሬት አለው፣ ፋይበር አለው፣ ቫይታሚን ኤ አለው፣ ቫይታሚን ኢ፣ ቫይታሚን ሲ፣ ፖታሲየም፣ ኮፐር፣ ሪቦፍላቪን እነዚህ ሁሉ የያዘ ምርጥ ምግብ እንዴት ለምን እንደጠላ ነው አልገባኝም። እመጣለሁ፣ ጠብቁኝ። ጥቅሞቹን ገና አልነገርኳችሁም። በውስጡ የሚይዘውን ነገር ብቻ ነው የነገርኳችሁ። አሁን ዱባችን በምታዩት መልኩ ተቁላልቷል። እንከልሳለን ማለት ነው እና እንደነገርኳችሁ እነዚያን ንጥረ ነገሮች በውስጡ የያዘው ዱባ ምን ምን ጥቅም አሉት ለሰውነታችን የሚለውን እነግራችኋለሁ። ቫይታሚን ኤ ስላለው ካሮቲን አለው ማለት ነው በውስጡ። ስለዚህ ለቆዳችንና ለዓይናችን እጅግ በጣም ጠቃሚ የሆነ ምግብ ነው ማለት ነው። ሌላው ደግሞ ኢሚዩኒታችን እንዲስተካከል ያደርጋል። ያ ማለት የበሽታ የመከላከል አቅማችንን ይጨምርልናል ማለት ነው። ለቆዳችን ጤና እጅግ በጣም ጠቃሚ ነው። ፋይበር ስላለው ደግሞ ምግብ ዳይጀስት እንዲሆን እንዲፈጭ ይጠቅመናል። እጅግ በጣም ዘርፈ ብዙ ጥቅም አለው ማለት ነው ዱባ። ተመልሼ ስመጣ ዱባችን ወጣችን ደርሶ እናያለን ማለት ነው። ጨዋችንን እና መከለሻ ቅመማችንን ጨምረን ዱባችን እናወጣለን ማለት ነው። ዱባችን በምታዩት መልኩ እየበሰለ ነው። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። ተከታታ አሁን ዱባችን ወደ መጨረሻው ሰዓት ላይ ስለሆነ መከለሻ ቅመማችንን እንጨምራለን። እኔ ብዙ ቅመም አልጠቀምም፣ ስፓይሲ ነገሮች ትንሽ ጨጓራ ስላለብኝ ለዛ ነው። እናንተ የፈለጋችሁትን ለማጣፈጥ የሚትል ይልኛል የሚችሉትን ቅመሞች መጨመር ትችላላችሁ። ግን ነጭ ሽንኩርትና መከለሻ በቂ ነው። በርበሬያችሁ ቆንጆ ከሆነ ማለት ነው። በምታዩት መልኩ እየበሰለ ነው አሁን ሰው ጨምረን መመገብ ብቻ ነው የቀረው ትንሽ ሰዓት እንደውና አብረን እንግዲህ ዱባችን በምታዩት መልኩ ቆንጆ ሆኖ በስሎልናል ጨዋችንን ጨምረናል አሁን የቀረን አቅርበን መመገብ ብቻ ማለት ተመልከት እንዴት እንደሚያምር ሽታው ዶሮ ለምን ይበቃ እና ይሄን ቪዲዮ ካያችሁ በኋላ ምን አሰባችሁ የዱባ ጥቅም ምን ያህል እንደሆነ አይታችኋል ለመመገብ ምን ትላላችሁ አቅርቤ ያሳያችኋለሁ ወዳችኋለሁ አመሳችሁ እየሆነ ደርሷል ማለት ነው አያምርም ሲጨለፍ እራሱ ዶሮ ነው የሚመስለው እንግዲህ ሁላችሁም በየቤታችሁ እየሰራችሁ ሞክሩት የዛሬው ፕሮግራማችን እዚህ ላይ ያበቃል ወዳችኋለሁ ባይ